ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም የዩትዩብ ቻናላችን ላይ የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማደርግ ይሆናል እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ብልት ቆይታችን ከሰሞኑ ደግሞ የኢንተርናሽናል ብሬክ ተጀመረና ከወራት በኋላ የክለቦች ውድድር ተቋርጦ በየተለያዩ አህጉራት ጨዋታዎች እየተደረጉ ይገኛሉ። በአፍሪካ በአውሮፓ በደቡብ አሜሪካም በኤዥያም ጭምር የዓለም ዋንጫ የማጣሪያ ጨዋታዎች እየተከናወኑ ይገኛሉ። በአውሮፓ ደግሞ ከእነዚህ ውድድሮች በተጨማሪ የኔሽንስ ሊግ የጦር ማለፍ ጨዋታዎችም እየተከናወኑ ይገኛሉ። ታዲያኛም እነዚህን ጉዳዮች ከዚህም በተጨማሪ ደግሞ በሳምንቱ ጀምሮ እንግዲህ የሚሰሙ የዝውር ሩመርሶች አሉ። ጠንከርም ብለው ገዘፍ ብለው እየቀረቡ የሚገኙ የዝውር ጉዳዮችም አሉ። እነዚያንም ጉዳዮች በተለይ ማንቸስተር ዩናይትድ በቀጣይ ራሱን በመልሶ ግንባታ ላይ ይገኛልና አፍላ እድሜ ላይ የሚገኙ ባለተሰጥኦ ተጫዋቾችን እንግዲህ እየመለመለ ይገኛል። ከማንቸስተር ዩናይትድ ጋር የተገናኙ የዙር ጉዳዮችን ይዣለሁ፣ እሳታቸውን ጠብቅ ሆን እናንተ የማደርሳችሁ ይሆናል። ቅድሚያ ግን የብሔራዊ ቡድን ጨዋታዎችን ውጤት እንደዚሁ ልጠቁማችሁ። ቅድሚያ በዚሁ በአህጉራችን አፍሪካ እንከትስም ና የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ጨዋታውን በእኩለ ሌሊት ትላንት ማለት ነው አከናውኖ ነበረ። በዓለም ዋንጫ የማጣሪያ ጨዋታ በአንድ ምድብ ላይ ነው የሚገኙት በማጣሪያው የመርሃ ግብር ሂደት ላይ እናም ኢትዮጵያ ከግብፅ ጨዋታቸውን አከናውነው ነበር። ከዓመታት በፊት እንደምናስታውሰው በሌላ መድረክ እንደዚሁ ተገናኝተው የኢትዮጵያ ብሔራዊ ቡድን ብዙዎች ሳይጠብቁት ድል ያደረገበት አጋጣሚ እንደተፈጠረ እናስታውሳለን። ታዲያ ኢትዮጵያ ከግብፅ ትላንትና ኩለሌት ላይ ጨዋታቸውን አከናውነው ነበር በአለም ዋንጫ የማጣሪያ የጨዋታ መርሃ ግብር። እንግዲህ ሁለቱን ሀገራት እንደ እግር ኳስ ስናነሳ በጣም የገዘፈ ልዩነት ያላቸው ሀገራት ናቸው። እንግዲህ ግብፅ ይበልጥ ተጫዋቾቿ በትልቅ የአውሮፓ ኢሊት የሚባሉ ሊጎች የሚጫወቱ ከዚያም ባለፈ የውስጥ ውድድሯም ጠንካራ ነው። የግብፅ ሊግ በአፍሪካ ጠንካራ ከሚባሉ ሊጎች ከዚያም ባለፈ አህጉራዊ ዋንጫዎችንም የካፍ ቻምፒዮንስ ሊግን ዋንጫ እስከ ማሳካት የደረሱ እንደ አል አህሊ ያለ እንግዲህ አስደናቂ አቅም ያለው በብዙ በጀቶች ሰዎቹ የተገነባ ክለብ እንዳላት እናውቃለን። ስለዚህ የጥራት ደረጃው ልዩነት እንደሚኖረው እሙን ነው። እናም ትናንት እንግዲህ ከጨዋቱ አስቀድሞ ብዙ ሀሳቦች ይነሳሉ። እንግዲህ ሀገራችን አሁን ካላት የእግር ኳስ የጥራት ደረጃ አንጻር፣ የግብፅ ደግሞ የተጫዋቾች ጥራት ጋር በተገናኘ ሀሳቦች ይነሱ ነበረ። ትናንት እንግዲህ ከጨዋታው ጅማሬ ጀምሮ በተለይ በመጀመሪያዎቹ 25ና 30 ደቂቃዎች ላይ ስንመለከት፣ በጣም የኢትዮጵያ ብሔራዊ ቡድን በተረጋጋ መንገድ እንዴት ባለ መንገድ መጫዋት እንዳለበት ተረጋግቶ ሲያስፈልግ በሚድ ብሎክ እንዲሁም ደግሞ በሎ ብሎክም ለመጫዋት ከዚያም ደግሞ ያገኛቸውን የግብ ዕድሎች ለመጠቀም ሲሞክር የተስተዋለበት ሁኔታ ነበረ። መከላከል መዋቅሩ ላይ የተረጋጋን የመከላከል ጥንካሬ ስንመለከት ነበረ። በተለይ ጥራት ያላቸው የፊት መስመር ተጫዋቾቻቸው በጥሩ መንገድ ሲከላከሉ የቆዩበት ሁኔታ አለ። ነገር ግን በአንድ የእግር ኳስ ደረጃ ላይ ሜዳ ውስጥ በተለይ አንድ ቀጽበት እግር ኳሱን ውጤት ትለውጣለችና በቢውልዳፕ ኳስ በሚመሰረትበት አጋጣሚ ላይ ተከላካዮቻችን ስህተት ሰሩ። ወዲያውኑ በቅጽበት ነበረ ሞሳላህ በጥሩ ፖዚሽን ላይ ነበር የተገኘውና ያችን ጎል ያገኛትን እድል በቶሎ ወደ ጎል ቀየረ። የጥራት ደረጃ ልዩነት ይህ ነው። አንድ ጥራት ያለው ተጫዋች በምንም አይነት አጋጣሚ ሜዳ ላይ እንቅስቃሴው የደከመ ስሎ ቢታይም ጥሩ የገብድል ካገኘ ግን አይምርምና ሞሳላህም ትላንት ይህን ነበር የተመለከት ነው የነበረበት ፖዚሽን ጥሩ ደረጃ ላይ ነበረ። ያገኛ ትልድል ጎል ማስቆጠረ። ከዚያም በኋላ እንግዲህ ዚዞ ነው ሌላኛዋን ጎል አስቆጠረ። ሞሳላ በጥሩ መንገድ አሲስት አደረገለት። ሁለት ለዜሮ በሆነ ውጤት ነው የግብፅ ብሔራዊ ቡድን ኢትዮጵያን እንግዲህ ማሸነፍ እየቻለችው። እናም ሜዳ ላይ በተለይ ፈርስት ሀፍ ላይ የነበረውን እንቅስቃሴ በደንብ ላስተዋለ ጥሩ መሻሻሎች እንዳሉ እንደ ብሔራዊ ቡድን ያሳያል። ከዚህም በላይ ግን ከግራ ስሩት ጀምሮ መስራት ከተቻለ እግር ኳሱን በትልቅ እቅድ አስቀምጦ ንድፍ ንድፍ ሀሳቦችን አስፍሮ መስራት ከተቻለ፣ ከዚህም ባለፈ ጥሩ ውጤትን ለማስመዝገብ የተሻለ ብሔራዊ ቡድን ለመገንባት እድል እንዳለ ይነሳል። እንግዲህ የኢትዮጵያ ብሔራዊ ቡድን ልክ እንደ ግብፅ ሁሉ ፊዚካል ተኮር የሆኑ እንግዲህ ጥንካሪዎችን አናስተውልም ና ይበልጥ ከጓስ ጋር ምቾት የሚሰማንን የተፈጥሯችን ያን የለገሰንን እና ይበልጥ ኳስን በማንሸራሸር በዚህ ኳስን መስሎ በፖሴሽናል ፉትቦል ትኩረት አድርገን ብንሰራ ከዚህም በላይ ጥሩ ነገር ማስመዝገብ እንችላለን። አሁን ላይ በተለይ የግብ ዕድሎችን መፍጠር ላይ ድክመቶችም ስራን ስንመለከት ነበረ። ፊት ላይ ቸርነት ጉጉሳ እና አቡበከር ናስር ተሰልፈው ነበረ። እናም የግብፅ የመከላከል መዋቅርን ሰብረው ለመግባት እጅግ ቸግሯቸው ነበረ። እንግዲህ ግብፅ ከግብ ጠባቂ እስካልቄ ድረስ ጥራታቸው ያለ ተጫዋቾችን በስብስቧ ይዛ ነበረ። በመከላከል እንኳን ብንመለከት ራቢያ ይህ ልምድ ያለው የአልሀሊ ተጫዋች ነው። በአንጻሩ አብድልሃሞን አልሃል የነበረ የእርሱ አጣማሪ የነበረ የራቢያ ከዚያም ባለፈ ወደ ፍራንሶ ሊገ ወደ ኒስ አምርቶ የሚጫወት ተጫዋች ነው። ፊት መስመር ላይ ስንመለከታቸው እንግዲህ ሞሳላህ በእንግሊዝ ፕሪሚየር ሊግ ምርጡ የቀይ መስመር ተጫዋች ነው። ከዚያም ባለፈ በአውሮፓም በመላው ዓለም ምርጥ የቀይ መስመር ተጫዋች ሶስት እንኳን የምንጠራ ስሙን የምንጠራው ተጫዋች ነው ሞሳላህ። ከዚያም ባለፈ ደግሞ ኦማር ማርሞሽ በፍራንክፉርት የጥራት ደረጃውን ያስመለከተን ከዚያም ባለፈው ወደ እንግሊዝ መጥቶም በማንቸስተር ሲቲ ቤት አሁን ላይ ብርሃኑ እየፍነጠቅ ያለ ተጫዋች ነው። ትሮዝጌት እንደዚሁ በአክሶን ቪላ ቤት የምናውቀው ከዚያም ወደ ቱርክ ትራንስቦን ስፖር አምርቶም ሲጫወት የምናውቀው ተጫዋች ነው። እንዳጠቃላይ እንግዲህ ግብፅ ድል አድርጋ ጨዋታዋን አጠናቃለች ። እንግዲህ በቀጣይ የኢትዮጵያ ብሔራዊ ቡድን በመጪው ሰኞ ከጅቡቲ አቻው ጋር ነው ጨዋታውን የሚያከናውነው በዚሁ የዓለም ዋንጫ ማጣሪያ ግብፅ አሁን ላይ ደረጃውን በአንደኝነት ትመራለች በ13 ያክል ነጥቦች፣ ቡርኪና ፋሶ በ8 ሴራሊዮን በኩል ስምንት ይከተላሉ። ጊኒ ቢሳው ስድስት ነጥብ አላት። ኢትዮጵያ ሶስት ያክል ነጥቦችን በመያዝ አምስተኛ ደረጃ ላይ ትገኛለች። ጅቡቲ አንድ ብቻ ነጥብ ይዛ ከዚህ ምድብ የግርጌ ላይ የተቀመጠች ሀገር ነች። በዚህ መንገድ ኢትዮጵያ ብሔራዊ ቡድን ከግብጽ ጨዋታው ይህንን ይመስል ነበረ። በሌሎች እንደዚሁ በአህጉር አፍሪካ የዓለም ዋንጫ የማጣሪያ ጨዋታዎች ሩዋንዳ ከናይጄሪያ ተጫውተው ነበረ። እንግዲህ በቪክቶር ኦሲሜን ሁለት ጎሎች ናይጄሪያ ድል ማድረግ ቻለች። እንግዲህ ኦሲሜን በተለይ ከናፖሊ ለቆ ወደ ባልተጠበቀ መንገድ ወደ ጋላትሳራይ ከመጣ በኋላ ምናልባት የጥራት ደረጃው ዝቅ ብሎ የእሱ የእግር ኳስ ከፍታ የሚያንሰራራበት ላይሆን ይችላል ተብሎ ነበረ ነገር ግን አሁንም በከፍታው እየዘለቀ ይገኛል። ኒጀር እንደዚሁ ከሞሮኮ ተጫውተው ሞሮኮ ላ እንዳሸንፋለች። ሞሮኮ አሁን ላይ በጣም የጥራት ደረጃዋ ከላቁ የአፍሪካ ሀገራት መካከል አንደኛዋ ነች። እንግዲህ ሳይባሪና ኤልካኖስ ናቸው ያስቆጠሩት። እንግዲህ ሳይባሪ በፒኤስቪ እንዶቨን በምን አይነት ጥራት ይጫወት እንደነበረ እናስታውሳ ኤልካኖስ በሌላ መንገድ ወደ ሌስተር ሲቲ ከመጣ በኋላም ሌስተር እንደ ክለብ እንኳን ደካማ ማቀብ ቢያስመለከት፣ ኤልካኖስ ግን ገና በውጣትነት እድሜው ጥሩ ልህቀት ደረጃ እንዳለው ስንመለከት ነበረ። በሌላ መንገድ አይቮሪኮስትን ቡሩንዲን አሸንፋለች። ጋና በሰፊ የጉልኞት ቻድን አምስት ለዜሮ እንደዚሁ ድል ማድረግ ትችላለች። ደቡብ አፍሪካ ይህ ጎብሮሷ ደቡብ አፍሪካ በጣም ከአፍሪካ ዋንጫው ባለፈው ከአይቮሪኮስት የአፍሪካ ዋንጫ ጀምሮ በጣም የተሻሻለች እንዳለች ስንመለከት ነበረ። ሌሴቶን ሁለት ለዜሮ አሸንፋለች ደቡብ አፍሪካ። አልጄሪያ በአንጻሩ ቦትስዋና ድል ማድረግ ትችላለች። እንግዲህ አማውራ ይህ የቮልስቡርጉ አጥቂ ሁለት ጎሎችን በጨዋታው አስቆጥሯል። ጊዮሪም ቀሪ አንድ ጎል ያስቆጠረ ተጫዋች። ሌላው እንግዲህ እያስገረመችን የምትገኘው ሱዳን አሁንም በጣም አስደናቂ ጉዞ ላይ ትገኛለች። ምድብ ሁለትን በቀዳሚነት እየመራች ትገኛለች። ዛሬ ከጠንካሯ ሴኔጋል ጋር ጨዋታን ታደርጋለች። ኩሲያፒያ በጣም ጥሩ ቡድን ገንብቶ እየተመለከትነው እንገኛለን። አስር ነጥብ ይዘው ከምድባቸው ቀዳሚ ናቸው። ኮንጎም እኩል አስር ነጥብ አላት። ሴኔጋል ስምንት ነጥቦችን በመያዝ ሦስተኛ ነች። እንግዲህ ሱዳን ከሴኔጋል ይጫወታሉ። ሴኔጋል በምን ያክል በታሪክም ቢሆን አፍሪካን ስናነሳ ሴኔጋል በጥራት ደረጃዋ የላቀች እንደሆነች እናወሳለን። ታዲያ ሱዳንን በምን መንገድ እንግዲህ ከወሲያፕያል እዚህ ጥራት አበቁት? ይሄ በጣም አስደናቂ ስራ እየሰሩ እንዳለ ማሳያ ነው። ኬፕ ቨርድ ሌላኛዋ እያስገረመችን ያለች ሀገር ነች። ኬፕ ቨርድ እንደዚሁ ምድቧን ትመራለች። ምድብ አራት ላይ እንግዲህ ካሜሩን በምትገኝበት ምድብ ነው። ኬፕ ቨርድ ያሁን ላይ እየመራች የምትገኘው እንግዲህ በዚህ መንገድ የአህጉር አፍሪካ የሚገኙ ብሔራዊ ቡድኖችን የዓለም ዋንጫ ማጣሪያ በዚህ መንገድ ከቃኘን ወደ አውሮፓ ልውሰዳችሁና በአውሮፓም ተጀምሯል፣ አህዱ ብሏል። የአውሮፓ ሀገራት የዓለም ዋንጫ የማጣሪያ ጨዋታዎች ታዲያ ትላንት እንግሊዝ ከአልባንያ የሚያደርጉ ጨዋታ ይጠበቅ ነበረ። አልባንያ እርግጥ ለእንግሊዝ በጣም ፈታኝ ሆነ አይደለም። ነገር ግን የእንግሊዝ ብሔራዊ ቡድን በአዲስ ኢራ ደግሞ እንግዲህ በአዲስ አብዮት የመጣ ይመስላል። ከጋሬት ሳውዝጌት ጋር ተለያዩ። አሁን ላይ ደግሞ ቶማስ ቱኸልን እንደዚሁ ሾማ። ሶስቷን በስት አሁን ላይ ጅማሬያቸውን አድርገዋል። ቶማስ ቶልም አዳዲስ ፊቶችን አስመልክተናል። የመጀመሪያ ጥሪ የደረሳቸው ተጫዋቾችም ነበሩ። ከዚያም ባለፈ በጨዋታ መንገድም እርሳቸው በተለይ የዚህ የገገን ፕሮሲንግ አቀንቃኝ በሀይ ኢንቴንሲቲ የሚጫወቱ አሰልጣኝ እንደሆኑ ይታወቃል። ብዙዎቹ በተለይ ቶማስ ቶልን በከፍታ ሲያውሷቸው እንግዲህ አልመለከትም። ነገር ግን በባየር ሙኒክ እንግዲህ ያሳዩት ነገር ከዚያም ባለፈ ፔዥ በነበሩበት ወቅት በነገራችን ላይ እንግዲህ በኮቪድ ወቅት ማለት ነው እስከ ፍጻሜ ክለቡን ማድረስ የቻሉበት አጋጣሚ ይነሳል። ወደ ቸልሲ መጥተው ቸልሲን የቻምፒዮንስ ሊግ ባለክብር ያደረጉ አሰልጣኝ ናቸው። በጣም ለስራቸው እጅግ ታማኝ፣ ምንም አይደክም የሚባሉ በአሰልጣኝነት መንገድ እስከ ምንም ድረስ ጥግ የሚጓዙ አሰልጣኝ ናቸው። በአሰልጣኝነት ጉዞቸው የተለያዩ ሀሳቦችን እያነሱ ተጫዋቾችን ለማስተማር ኢንስፓይር ለማድረግ የሚጠቀሙ አሰልጣኝ ናቸው። ታዲያ ርሳቸው ወደ ሶስት ዋና በስት ቤት ከመጡ በኋላ የመጀመሪያ ጨዋታቸውን ያደረጉት አልባኒያን ሁለት ለዜሮ አሸንፏል። ሉዊስ እስኪሊ እና ሀሪኬን ናቸው ያስቆጠሩት እንግዲህ ሉዊስ ኬሊ የመጀመሪያ ጥሪ ነው የደረሰው በቶማስ ቱሄል። የተጫዋች የአርሰናል እንግዲህ የአካዳሚ የሐሊንዳ አካዳሚ የሆነ ከዚያም ባለፈ በብዙ የጉዳት ሁኔታ ምክንያት ለአርሰናል ለዋና ቡድን ጥሪ ቀረበለት። ያው ሜክሽፍት አድርጎ ነው በአካዳሚ ደረጃ ሲጫወት በአማካይ ክፍል ላይ ይጫወት ነበረ። ነገር ግን በግራ ፉልባክም ሆኖ የመጫወት አቅም ስላለው ሚኬል አርቴታ ያንን ድል ሰጠው እና የተሰጠውን ድል በአግባቡ ተጠቀመ። ሻይን ማድረግ ይቻለና በጣም ራፒድ የሆነ ፍጥረ በጣም ነው ለውጡ የሚያስደንቀው ሉዊስ ስኬሊ። እናም በቶማስ ትወል ጥሪ ቀረበለት። ትላንትም በመጀመሪያ የዋና የብሔራዊ ቡድን ጨዋታው የመጀመሪያ ጎሉን ማስቆጠር ችሏል ሉዊስ ስኬሊ ታዲያ፣ በዚህም በ18 ዓመት ከ176 ቀን ዕድሜው በመጀመሪያ ጨዋታው በተሰለፈበት ማለት ነው ጎል ያስቆጠረ ወጣቱ ተጫዋች ሆኗል የማርከስ ራሽፎርድን ክብረ ወሰን በማሻሻል ማርከስ ራሽፎርድ 2016 እንግሊዝ ከአውስትራሊያ ሲጫወቱ በ18 ዓመት ከ29 ቀኑ በወጣት እድሜ በመጀመሪያ ጨዋታው ጎል ያስቆጠረ ተጫዋች ነበረ ታዲያ ሉዊስ ስኬሊ ይህንን ክብረ ወሰን ማሻሻል ችሏል ሀሪኬንም እንደዚሁ ጎል ማስቆጠር እንግዲህ አሁንም መዝገብ ላይ ስሙን በተደጋጋሚ እያሰፈረ ያለ ተጫዋች ነው እንግዲህ ቶማስ ቶል ዳንበርንንም ይህ በኒውካስል ባሳለፍነው ሳምንት ሊቨርፑልን በካራባው ካፕ ማሸነፍ ከስራ ዓመታት በኋላ በውስጥ ወደር የመጀመሪያ ዋንጫቸውን ሲያሳኩ እንግዲህ በዚህ ቡድን አባላይ ነበረ። እንግዲህ ሳምንቱ ለሱ በጣም እጅግ አስደሳች ነበረ። ለቢራሮ የመጀመሪያ ጥሪ የቀረበለት ትላንትም ከኤዝሪ ኮንሳ ጋር ቋሚ ሆኖ ነበረ የተሰለፈው በቀኝ ፉልባክ ላይ ካይ ዎከርን ተጠቀሙ። ኤዝሪ ኮንዛ እና ዳንበር ከዚያም ላ ስኬሊ በግራ ፉልባክ። በአንጻሩ እንግዲህ ዴክላን ራይስ እና ከርቲስ ጆንስን ነበር የተጠቀሙ። ከርቲስ ጆንስ ጥሪ ቢቀርብለትም በተደጋጋሚ ቋሚ ለማሳለፍ አንመለከቱም። ትናንት ግን ከዲክናሪስ ጋር ተሰልፎ ሲጫወት ነበረ። ወደ ቪላ ፓርክ አመራ በኋላ ወደ ቀደመ ብቃቱ የተመለሰ የሚመስለው ማርከስ ራሽፎርድም ቋሚ ሆኖ በቀኝ ስፍራ ላይ በመስመር ተጫዋች ሲጠቀሙበት ተመልክተናል። ሌላው ከጨዋታው በኋላ እንግዲህ ሉዊስ ስኬሊ ጎል ማስቆጠሩን ተከትሎ የጨዋታው ኮከብም ተብሎ ከጨዋታው መጠናቅ በኋላ ተመርጧል እና ቶማስ ቶይልም ስለ ሉዊስ ስኬሊ ሀሳባቸውን ሰጥቷል። ስለ ጨዋታው በቀረበላቸው ጥያቄ በጣም ጥሩ ስራን ሰርተናል አሉ። ከሉዊስ ስኬሊ ጋር በተገናኘም በጣም የሚገርም ማንነት ያለው ተጫዋች ነው የሚል ሃሳባቸውን ሰጡ። ወደ ካምፕ ከመጣባት ጀምሮ ተወዳጅ የሆነ ልጅ ነው። ቀጥተኛ የሚባል አይነት ሰው ነው እናም በጣም የበሰለ ማቹር የሆነ ማንነት ያለው ተጫዋች ነው። በ18 አመቱ ድፍረቱ፣ በራስ መታመኑ እጅግ የሚደንቅ ነው በሚል ቶማስ ቱል ለልጁ ያላቸውን አድናቆት እንደዚሁ ሰጥተውታል። እናም ብዙ እንግሊዛውያን ወጣት ተጫዋቾች ገና ብርሃናቸውን ፍንጣቂ ሲገልጡ ሚዲያዎች እነርሱን ሲያወድሱ ሲያሞግሱ ከዚያ በኋላ መልሰው ብቃታቸው ሲዋዥቅ እንመለከታለን። ድድነ ጃክ ዊልሸር ያሉ ተጫዋች ለዚህ እንደ ማሳያ ነጥብ ሊሆኑ ይችላሉ። ሉዊስ ስኬሊ እስከምን ድረስ በዚህ በራስ መታመኑ በዚህ የጥራት ደረጃው እንዴት ከፍ እያለ ይቀጥላል የሚለው ትልቁ ደኔ። ቡድን አጋሩ በክለብ ደረጃ የአርሰናል ክለብ አጋሩ ዲክራን ራይስም ከሜዳ ውጭ የሚሰራውን ስራ ብትመለከቱ እጅግ ያስደንቃል። ከ18 ዓመቱ ወጣት ተጫዋች የማይጠበቅ ነው። እርሱ በጣም በራስ መታመኑ ከፍ ያለ ተጫዋች ይህን ሊያደርግ እንደሚችል አውቃለሁ የሚል ሀሳቡን ሰጥቷል። እናም ጅማሬው መልካም ሆኗል። ለወጣት ተጫዋቾች ገና በጅማሬያቸው ወቅት ላይ እንደዚህ አይነት አቅሞችን ማስመልከታቸው ነጋቸውን ለመገንባት መንገድ የሚጠርቅላቸው አጋጣሚ ስለሆነ ሉዊሲስ ኬሊም በዚህ መንገድ በቀጣይ ሌቤሪያ ከዚያም ባለፈ በክለብ ደረጃ ይህንን የመነሻውን መነሻውን ጠብቆ መጓዝ ከቻለ እግር ኳስ ኮንሲስተንሲ ነውና በአንድ ወቅት የጠራ ብቃት ቢያስመለክት ነገ ላይ ከደከመ ያ የቀደመ ስራው ይሰረዛል። ነገር ግን በእያንዳንዱ አጋጣሚ የጥራት ደረጃውን የግድ ማስመለከት ይኖርበታል። እንግሊዝ አልባኒያን በማሸነፍ የመጀመሪያ ድሏን በዚህ የዓለም ዋንጫ ማጣሪያ ማስመዝገብ ይችላለች። ወደ ላቲን አሜሪካ ልውሰዳችሁና ኡሩጓይ ከአርጀንቲና ተጠባቂ ጨዋታ ነበር። የደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታ። እናም በጨዋታው አርጀንቲና በአልማዳ ብቸኛ ጎል ጨዋታውን አንድ ለዜሮ አሸንፋለ። ፊት መስመር ላይ የሊያንድሬስ ሜሲ መጠነኛ ሕመም ከዚያም ባለፈ በመጨረሻ ሰዓት የላውታሮ ማርቲኔዝ ከስብስቡ ውጭ መሆን የፓውሎ ዲባላ ለመኖር ፊት መስመሩ ላይ ያሳሳው እንደሚችል ይታሰብ ነበረ። ትላንት የሚገድቦች ለመፍጠር ሲቸገሩ ነበረ። የአልማዳ ግን ብቸኛ ጎል እንግዲህ አልቢሴሊስቴዎቹን ድል እንዲያደርጉ ማድረግ ይችላለች። እናም ትላንት ኡሩጓይን አርጀንቲና አንድ ለዜሮ በሆነ ውጤት ድል ማድረግ ይችላለች። አሁን ላይ የዚህ ማራቶን የተባለ የሚጠራው የደቡብ አሜሪካ ሀገራት ያለ ዓለም ዋንጫ ማጣሪያ አርጀንቲና በ28 ያክል ነጥቦች ትምራለች። ብራዚል 22 አላት። ኡሩጓይ በ20 ያክል ነጥቦች ሶስተኛ ደረጃ ላይ ተቀምጣለች። በቀጣይ የሚጠበቅ ጨዋታ አለ። የዓለም እግር ኳስን ስናነሳ ስማቸው በከፍታ ከሚነሱ ሀገራት መካከል አርጀንቲናና ብራዚል ይጠቀሳሉ። የዓለም ዋንጫንም ደጋግሞ ማሳካት የቻሉ ሀገራት ናቸው። ታዲያ በቀጣይ በዚህ ዓለም ዋንጫ ማጣሪያ ይጫወታሉ። አርጀንቲና ከብራዚል የሚፋለሙ ነው የሚሆነው በቀጣይ። እናም ብራዚል በጥሩ መንገድ ነጥቧን ሰብስባ አርጀንቲናን እግር በእግር እየተከተለች ለዓለም ዋንጫ ማለፏን ለማረጋገጥ እጅግ አስፈላጊ ጨዋታ ሆኖ ያልፋል። ከሀገራት እንግዲህ የጨዋታ መርሃ ግብሮች ወጣ እንበልና የዞሩ ጉዳዮችን ላደርሳቸው በተለይ ከማንቸስተር ዩናይትድ ጋር በተገናኘ ኮዲው አሁን የጥር ዝውውር መስኮት ላይ በተወሰነ መንገድ ቢሆን ራሳቸውን ለማጠናከር ሞክረዋል። ይበልጥ ከፖልፖግባ ጋር ስማቸው ሲነሳ ነበር እንደሚታውሰው። ነገር ግን የዩናይትድ የዝውውር እቅዳቸው ከዚህ መስመር የተለየ እንደሆነና ፖል ፖግባ እድሜው የገፋ ተጫዋች ነገር ግን ሩብና ሞሪም ሆነ ማንቸስተር ዩናይትድ ባለተሰጦ ወጣት ተጫዋቾችን የማስፈረም ቡድናቸው መገንባት የሚፈልጉት ለዚህ እንደማሳያም አይደን ሄቨንን ማምጣታቸው ከዚያም በላ ፓትሪክ ዶርጉን ሂንዲ ማርካዊ ተጫዋችም ከሌች የማስፈረማቸው በወጣቶች ላይ ያላቸው እምነት ያሳያል። ስለዚህ በቀጣይም ባለተሰጡ የሆኑ ወጣት ተጫዋቾችን ለማስፈረም እንደሚንቀሳቀሱ ነው የሚጠበቀው፣ ቀይ ሰይጣናቱ። ስለዚህ ስማቸው ከሁለት ተጫዋች ጋር እየተነሳ ይገኛል። ፊት መስመር ላይ አማካይ ክፍል ላይም እንደዚሁ አንድ ተጫዋች ጋር ስማቸው እየተወሳ ይገኛል። እንግዲህ አዳም ዋርተን ነው የተጫዋች እንግሊዛዊ ተጫዋች ነው። በብላክበርን ውለቱን ያደረገ በዚያውም በብላክበርን አካዳሚ እድገቱን ያደረገ አሁን ላይ እድሜው 21 ደርሷል። አዳም ዋርተን ተራ የተጫዋች በጣም የቴክኒካል ሀቢሊቲው እጅግ የላቀ ተጫዋች ነው እና በተለይ ክሪስታል ፓላስ ከመጣ በኋላ እንዴት ባለ መንገድ አማካይ ክፍል ልጋ ሲጫወት ተመልክተነዋል። እናም አዳም ዋርተንን ለማስፈረም እቅዳላች የሚል መረጃዎችን ተመልክቻለሁኝ። በሌላ መንገድ ግን በፊት መስመር ስፍራ ላይ በአታኪንግ ሚድፊልደር ከዚያም ባለበት በመስመር ስፍራ ላይ በማጥቃት ጥራታቸውን ከፍ ለማድረግ ሁለት ወጣት ተጫዋቾችን ማሰባቸው መረጃዎችን ተመልክቻለሁኝ። የመጀመሪያው ጃቪ ሲሞንስ ነው፣ የተጫዋች በተለይ ዘጠኝ ያክል ዓመታትን በላማሲያ አካዳሚ እያሳለፈ ተጫዋች ነው። ወደሚያሁ ላይ 21 ደርሷል። ጃቪ ሲሞንስ እንዲያውም ብዙዎች በዚህ እድሜው በጣም ሻይን አድርገው እንመለከተዋለን ብሎ የሚጠብቁት ተጫዋች ነበረ፣ ዣቢ ሲሞንስ። ከዚያም ወደ ፔዥ መራሁ ላይ በሌብዝሽ ይገኛል ዣቢ ሲሞንስ። ይህንን ተጫዋች ለማስፈረም ከወዲሁ መከታተል ጀምረዋል በሚል ፍሎሪያን ፕሌተንበርግ ያወጣው መረጃ ያሳያል። እናም ጃቢ ሲሞንስን በቀጣይ የፊት መስመራቸው ለማጠናከር ዩናይትዶች በቅድ ደረጃ እንደያዙት መረጃዎች በስፋት ወጥቷል። ሌላኛው ኬናን ይልዲዝ ነው። ይልዲዝ ውልደቱን ጀርመን ያደረገ አሁን ላይ ለቱርክ የሚጫወት የ19 ዓመት ተጫዋች ነው። ተፈጥሯዊ ቦታው እንደ ፕሌሜከር ስፍራን ሲጫወት ይበልጥ መቾት ይሰማዋል። ከርቀት አክሮ የሚልካቸው ኳሶች፣ በድሪብል የማድረግ ጥራቱ የምናውቀው ኬናን ይልዲዝ በመስመርም የመጫወት አቅም አለው። በዩቬንትስ እየተጫወተ ይገኛል። እንደ እንደነገር ኳቸው ከቱርካዊ አባትና ከጀርመናዊ እናት ነው የተወለደው ኬናን ይልዲዝ። እናም በዚህ በባይር ሙኒክ አካዳሚ ያደገ ተጫዋች ነው። እናም ይህንን ተጫዋች ለማስፈረምም ፍላጎት ስለመኖሩ መረጃዎችን ስመለከት ነበር ነበረ እናም ዩናይትድ በቀጣይ ባለ ተሰጥኦ ወጣት ተጫዋቾች ላይ አይኑን አሳርፎ በዝውውር መስኮቱ በንቃት ለመሳተፍ መንደርደር ላይ እንደሚገኝ መረጃዎች በስፋት እየወጡ ይገኛሉ። እናም በቀጣይ ክረምትም በተለይ በንቃት በዝውውር መስኮቱ እንደሚሳተፍና ሩበን አሞሪም በእርሳቸው የፍልስፍና ዘይቤ የሚስማሙ ተጫዋቾች ለማስፈረም እንደሚንቀሳቀሱ ይጠበቃል። እለቱን ግን የወጣው መረጃ በተለይ ዛቪ ሲሞንስና ኪናሊሊዝ በእቅድ ደረጃ በዩናይትድ ቤት እንደተያዙ መረጃዎች ወጥቷል። የዕለቱ ቆይታችን ይህን ይመስል ነበር። ተፈራ ታመነ ከመላ የወሰደው የባለሙያዎች ጋር ቆይታ አድርጌ ያለሁኝ ብሩ ጊዜን ተመኘው።